እናንተ ውስጥ ያለው እምነት አንዳንዴ እንዲታወቅና ጎረቤትም ዘመድም በእናንተ እምነት ቀንቶ ወደ እግዚአብሔር እንዲመጣ እናንተን ጠንካራ አድርጎ በእናንተ ህይወት ቻሌንጅ ሰው እንዲማር ሊያረግ ይችላል እግዚአብሔር። አንዳንዴ ጎርባን አበለች፣ ለምን እዚያ ጋር ሌላ ውሸም አላት? እኔ ያለሁበት ቤት ውስጥ ያለው ሰውዬ በውሸምነት ይዟታል። ሰይጣን ከማይችላቸው ነገሮች ውስጥ ሦስት ነገሮች ልንገራችሁ። መምህር ተስፋዬ እባላቸው ጊዜ መንፈስ መንፈስ የምትለው ነህ እንደ አለኝ። ሰይጣን ከማይችላቸው ነገሮች ውስጥ ሦስት ነገሮች ልንገራችሁ። አንደኛ ንጹህ የሆነ አምልኮ ወደ እግዚአብሔር አቅርባችሁ በመሃል መግባት አይችልም። ተረካቢው ጠባቂ መላካችሁና እግዚአብሔር ብቻ ነው። ሁለተኛ ሱባኤ በምትገቡበት ሰዓት ማደናቀፍ አይችልም። ሱባኤ ውስጥ ገብቶ ህልምም ማጭበርበር አይችልም። ጸሎትም ማስተጓጎል አይችልም። ሱባኤ ማለት እናንተና እግዚአብሔር ልታወሩ ሲም ካርድ ገዝቶ ኔትወርክ እንደ መክፈት ነው የሚቆጠረው በጣም በቃ ወዲያውኑ መልስልኝ እግዚአብሔር ሆይ ብላችሁ አይምሯችሁ አንድና አንድ ያንን ጉዳይ ብቻ እያሰባችሁ ነው የምታወሩት። ስለዚህ ከትክክለኛው ዓለማውያኖች ዩኒቨርስ ከሚሉት እኛ ደግሞ እግዚአብሔር ፈጣሪ ከምንለው ጋር ነው የሚያገናኘው። ሱባኤ አርምሞ፣ አርምሞ ማለት ጸጥ ብሎ ከእግዚአብሔር ጋር ማውራት። እነዚህ ሁለት። ሦስተኛ ነገር ደግሞ ምንም በቃ ሰይጣን ጣልቃ የማይገባበት ነገር ቢኖር ምንድን ነው? ነፃ ፈቃዳችሁን ለጠባቂ መላካችሁ ስታስረክቡ በነፃ ፈቃዳችሁ ተጠቅማችሁ እንደፈለጋችሁ ስትሆኑ አለ ተረከበኝ፣ በቃ በእኔ ላይ ስራብኝ፣ አገልጋይም ልሁን ምንም ልሁን በቃ ነፃ ፈቃደ ሰጥቻለሁ፣ አንተ እኔ ላይ እንደፈለግ ስራ ስትሉት በፍጹም ሰይጣን መስራት አይችልም። እዛ ላይ የተረከባችሁ ማን ስለሆነ፣ መልአክ ስለሆነ። በተዘዋሪ መንገድ የስለት ልጅ ከሆናችሁ ማለት ነው፣ ለእግዚአብሔር የተሰጣችሁ ከሆናችሁ ማለት ነው። ሁልጊዜ ባህሪያችንን፣ ጸባያችንን፣ ሁሉ ነገራችንን መንፈሳዊ ሕይወት ውስጥ እንክተተው። መንፈሳዊ ሕይወት ውስጥ የሆነ ባህሪ፣ ጸባይ፣ አኗኗር ዘይቤ፣ አጠቃላይ በሙሉ ኪሳራ የለው ፍሬያማ ነው የምንሆነው እና አንዳንዴ የሆነ ነገር ሲዘጋጋባችሁ የሆነ የምትስቁበት ደስ የሚል ነገር ሊመጣ ነው ማለት ነው። ብዙ ጊዜ የሆነ ነገር ቁልፍልፍ፣ በተለይ ወደ እግዚአብሔር ስትቀርቡ ሁሉ ነገር ስታችሁ፣ ንስሓ ስትገቡ ስትገቡ የሆነ ነገር ከጃችሁ ላይ ጥፍትፍት ካለ አዲስ ነገር ሊሰጣችሁ ነው ማለት ነው። የአብርሃም በረከቶቹ እንግዶቹ ነበሩ የሚመጡት የሚበሉት እንግዶች ነበሩ። ፍጡር የሆኑትን እንግዶች ሰይጣን ሲያሳጣው ፈጣሪ ራሱ መጣ። የአዳምም ህይወት እንደዛ ነው ባይዘው፣ የዚህ ውስጥ የክርስቶስ መወለድ ትርጉም አለው። አዳም በሰይጣን ተታሎ ችግር ውስጥ ሲገባ ክርስቶስ ተወለደ አለ። ሰይጣንም አሁንም እንደገና አብርሃም ቤት እንግዶች እንዳይመጡ ፍጡራን የሆኑት ሰዎች ሲከለክልበት ራሱ ፈጣሪ ሰው ሆኖ መጣ። እናንተ ውስጥ ያለው እምነት አንዳንዴ እንዲታወቅና ጎረቤትም ዘመድም በእናንተ እምነት ቀንቶ ወደ እግዚአብሔር እንዲመጣ እናንተን ጠንካራ አድርጎ በእናንተ ህይወት ቻለንጅ ሰው እንዲማር ሊያደርግ ይችላል እግዚአብሔር አንዳንዴ። እና ባህሪያችሁን ማስተካከል የሚጠቅመው ለራሳችሁ ነው። ትሁት መሆን የሚጠቅመው አብርሃም እኔ አመድ ነኝ ብሎ ትሁት ስለሆነ ነው ሀብታም የሆነው እንደገና ሥላሴ የመጡት ቤቱን የጎበኙለት እኔ እኔ አመድ ነኝ ስላለ ነው። እኔ አመድ ነኝ አለ። ትቢያ ነኝ አለ። ቅዱስ ጳውሎስ ደግሞ እኔ ጭንጋፍ ነኝ አለ። ጭንጋፍ ማለት ሰባት ወር ያለ ጊዜ የተወለደ ልጅ ማለት ነው። ሰባት ወርም ሳይሞላ ሰባት ወርም ሞልቶት ጭንጋፍ ይባላል፣ ብዙ ጊዜ እንደዚህ አይነት ልጅ። ንጉስ ዳዊት ደግሞ እኔ ትል ነኝ አለ። ብዙ ጊዜ ይነገራል፣ ቅዱሳን አባቶቻችንም ይናገራሉ፣ እኔ ኃጢአተኛና በደለኛ ነኝ ቆሻሻ ይላሉ። ግን ጸጋቸውን አስቡት በዚህ ህይወታቸው ውስጥ። ስለዚህ እግዚአብሔር እኛ ውስጥ እንዲያድር ሆነን ስንኖር ይመጣል፣ ይጎበኝናል። አለበለዚያ የፈለገ ቄስ ብናመጣ የፈለገ ቤቱን ጸበል ብናስርጭ ጸጽ የሚያጠምቁ አባቶች ጋር ብንሽከረክር ግንባራችንን በመቁጠሪያ ወይም በእጃቸው በምንም ቢመቱ ምን ቢሉንም ኧረ ፍንክች የለም ፍንክች የለም። መጀመሪያ ልብን ውስጥ ማጽዳት ማስተካከል ያስፈልጋል። መጥፎ ባህሪ ማስተካከል፣ እንድንጎበኝ የሆነን ማስተካከል። ሲመጣ እነሆ በደጅ ቆሚ አንኳኳለው፣ የሚከፍትልኝ ቢኖር እገባለው፣ ከእሱ ጋርም እራት በላለው ያለው ክርስቶስ እኮ ለዚህ ነው የሚከፍት ያው አንኳኳለው ሲል ልብን ነው የሚከፍትልኝ ቢኖር ማለት የሚፈቅድልኝ ቢኖር ማለት ነው እግዚአብሔር ናገባ ብላችሁ ተፈቅዱለታችሁ ሲመጣስ መቀመጫ አለ ቤቱ ሽቶ ሽቶ ነው የሚለው ልባችሁ ቂም ግማት አለው በቀል ተንኮል ኩርፊያ ግማት አለው ምቀኝነት ግማት ነው የዚህ ተቃራኒ ደግሞ የዋህነት በጎነት ቸርነት ደግነት ቅድነት የሚባሉ ደግሞ ሽቶዎች መዓዛዎች ናቸው የትኛው ነው ልባችን ውስጥ ያለው መዓዛ አፋችን ላይ ያለውና ልባችን ላይ ያለው አንድ ነው ወይ? ንጉሥ ዳዊት ምን አለ? የአፌ ቃልና የልቤ ሐሳብ ያንተ ይሁን አንድ አድርግልኝ አለ። እና እግዚአብሔር ሁላችን ይጎብኘን። በባህሪው ምስጉን፣ በባህሪው ፍቅር፣ በባህሪው ይቅር ባይ ነው። ቁጣው የዘገየ ምሕረቱ የበዛ ነው። ስለዚህ ምንም ምንም ነገር ብናደርግ እግዚአብሔር ሊያስተምረን እንጂ ሊቀስፈን አይደለም የፈጠረን ግን አልሰማም ካለና ነጻ ፈቃዳችንን ሳንጠቀምበት ሳናመልከው ከሞትን እቺን ምድር ከተሰናበትን ጥርስ ማፋጨት ወዳለበት እሳትና ዲን ባለበት በጣም ብዙ ስቃይ ባለበት ገሃንም ውስጥ ትቃጠላላችሁ ብሎ በተናገረው መሰረት መርጠን ሄደናል ማለት ነው። መርጠን ሄደናል። ያ ምርጫ ደግሞ በነጻ ፈቃዳችን የመጣ ምርጫ፣ ሁለተኛው ሞት ላይ በደንብ ያገኘናል። የመጀመሪያው ሞት ሳይመጣ የመጀመሪያው ሞት ሳይመጣ ተዘጋጁ፣ ድልዋን ክሙ ንበሩ ተብሎ ነበረ። አልተዘጋጀንም። ሁለተኛው ሞት ላይ ግን ማንም ሰው ማምለጥ አይችልም። ከባድ ነው እና እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። የቤት ሰራተኛ ናት። እባክህን መምህር ፈልጌ ነበር። እባክህን አንተን ትምህርት ማዳመጥ ሲሆ አንድ ትልቅ ስራ ለአግዝህ እፈልጋለሁ። እቺ ልጅ ተመልክታት፣ ፎቶዋን ይሄው፣ ስልኳ ይሄ ነው። ባለቤቷ ደግሞ ይሄ ነው፣ ስልኩም ይሄ ነው እና እኔ ያለሁበት ቤት ውስጥ ያለው ሰውዬ በውሽምነት ይዟታል። ስለዚህ ባሏ ጋር ደውልና ባሏን አስተምረውና አስተካክለውና ትዳሯን አድንላት። ሳትፈልግ ነው እዚህ ቤት የመጣችው። እኔ ሱባኤ ይዣለሁ እየሰገድኩ ነው አለች። እዚህ ጋር ገጠመኝ የሚጀምረው ከዛ ደውዬ አናገርኳት። አስካለ ማርያም እባላለሁ። እሺ ትምህርትህን አዳምጣለሁ እና በገጠመኝ ላግዛ አለች። ይሻቅሽኝ ያልኳት ምንድነው የምታገኝ ስላት፣ ይሄ የላኩልህን ስቁጥር ደውልለትና ሰውዬው ጋር አስተምረው አጽናነው። በጣም ጥሩ ሰው ነው፣ መልካም ሰው ነው። ከማን ሰማሽ አልኳት። ከሚስቱ መታዚ ስለ ባሏ ታወራለች። ጉሽም ዋጋ እሷ ልጅ ሰራተኛ ያለችበት ቤት ያለው ሰውዬ፣ የቀጠራት ሰውዬ ሴት እንደ ውሽም። አሁን ምንድነው እያረገች ያለችው? ተማሪ ባልየው እንዲስተካከል ነው ያለችው። ያለበት እንደ ካማጉን ለእኔ ነግራኝ ንገሪኝ አልኳት። ምን ታደርጋለሽ ዝም አንቺ ጨርሽ ወይ እንገጠምኝ አልኳት። እሺ ሂድና ስጦታ ስጣት በለው መጀመሪያ አስተምረው አግባበው ሐቁን ንገረው ሚስትህን አድን፣ እንዲህ እንዲህ አይነት ቦታ ነች ያለችው እንዲህ አይነት ችግር አለ፣ ትዳርህን በትክክል ባለመያዘ ምክንያት ተቀምተሃል፣ ይሄ ጉድለት አለባት ብለህ ንገረውና ትዳሩ እንዳይፈርስ ለምን፣ በጣም እንደሚወዳት ሰምቻለሁ፣ የሚወዳት ከሆነም አይፈታትም ብዬ ደግሞ እሺ ብዬ ታዘዝኳትና ሄድኩኝ እንዳዘዘችኝ ነው። ሄድኩት እና ወንድም ላገኝ ይፈልግ ነው ስለው ሚዲያ ላይ ቃሉ አዎ ታውቀኛለህ ማን ነበረ ስምህ? ምህረት አበባ አለኝ እመስላለሁ ስለው ጠቆር ያለው ምህረት አበባ አለኝ እና አይደለሁም መምህር ተስፋዬ ይባላል እሱ ጊዜ መንፈስ መንፈስ ምትለውና እንዴ አለኝ አዎ እና ምንድነው ሲለኝ ትዳሩን ማዳን ትፈልጋለህ ስለው ምን ሆነ ምን ሆነ? ትዳር ያለ አይ፣ ትዳር ፈርሷል። አረ፣ ትናንትና አብረን ያደር ነው፣ እንዲያውም በጣም ጥሩ ሌሊት ያሳልፍ ነው ልት፣ አይ፣ አለሽ መስሎሻል ተበልተሽ አልቀሻል የሚባል ነገር አለና እሱን ነገርኩትና ከዛ ወደ ኮስ ምን እያለ ከዛ ፎቶ ቪዲዮ ምናምን ሳሳየው ደነገጠ። እንዴ፣ እንዴት አንተ እጅ ገባ ይሄ ነገር አለ። እዛ ቤት ያለችው ሰራተኛ ሚስትህ ውሽማ አርገህ ያዘችው ሰው እሷ የተቀጠረችበት ቤት ነው ብዬ ያውቁን ነገርኩት። ለምን ነገርከኝ? እኔ እኮ በጣም ንወዳ ካለኝ፣ አዎ ስለምትወዳት ነው የመጣሁት። እንደምትወዳት ባላቅ ኖሮ ወይም ደግሞ ባትወዳት ኖሮ አልነግርህም ነበረ። ትዳርን ማዳን ትፈልጋለህ? አዎ። ሁለት አማራጭ አቀርብልሃለሁ አልኩት። አንደኛ፣ ሚስትህ በመስተፋቅር ተይዛ እዛ ቤት ገብታ ሊሆን ይችላል። ይህ ሰው ይዟት አጥምዷት ሊሆን ይችላል። ሁለተኛ፣ ደግሞ የእውነት አንተ ያጎደልክባት ነገር ኖሮ ሌላ ነገር ፈልጋ ሌላ ሰው ከሄዳ ሊሆን ይችላል። ሁለቱን ይዘን እንሂድ ስለው ጊዜ በጣም አመሰግናለሁ። ትምህርትህን ከአሁን በኋላ ማዳመጥ እጀምራለሁ። እንደዚህ ነው የምታገለግለው አለኝ። አዎ፣ ግን ብትመታስ ብትቆ ብትጎዳስ፣ እንደ ስትናገር ችግር ቢገጥ መሳለኝ። አንተ ችግር ልታደርስብኝ ካልፈለግ እንቀጥላን። አሁን እሱን ተወው አልኩት። ቀጠልን። ምን ላድርግ አለኝ። ሰራተኛዋ ጋር አገናኝሁት ደውዬ። ጭቀት መጠልቻው ማየት እፈልጋለሁ አለ። ስትመጣ ቪዲዮ ቀርጻሽ ላኪልኝ እሺ። ቀርጻ በቴሌግራሙ ላከችለት። ከዛ እኔ ስራ ሲበዛብኝ በመሀል ሁለቱ እየተገናኙ ዛሬ አበባ ስጦት የአበባ ስጦታ ስጣት። ዛሬ ደግሞ ያለች በየሳምንቱ ቀሚስ ስጣት፣ ቀሚስ ግዛላት። እዛ ጋ የጎደል የተባለውን ነገር እዚህ ጋር እንዲሟላ ነው የምታደረገው። ለምሳሌ ባለቤቴ እኮ አንድ ቀን እንዲዘርጎልኝ አያውቅም አያቅም ብላ የምትለውን ነገር በዛው ሳምንት እሱ እንዲያደርገው ታደርጋለች። ነግራት ደውላ ማለት ነው ለባሉ የው ነግረው እያደረገች እያደረገች እያደረገች እኔም በመሀል እየገባሁኝ እየታዘዝኳት ማድረጊያ እሱን ጸበል እየወሰድኩት እየተጠመቀ እየሰገደ በቃ ደምንባን የሚያለቅሰው ሚስቱ እንደዚህ አይነት ነገር ነች ብሎ አያስብም። ቤተሰቦቿ ጋ ሄዶ ሲያጠራ ትምህርት ሲያዳምጥ በአዳም ልኮ የሚያመልኩ ቤተሰቦች ናቸው። አዘንላት፣ ለመጀመሪያ ጊዜ አዘንላት። ቤተሰቦቿ በአዳም ልኮ የሚያመልኩና ጭራሽ ጭራሽ የእኛን ትምህርት አይወዱም። እነሱን ለመቀየር ጥረት ሲያደርግ ጭራሽ ዋጋ ሊያስከፍል ሆነ። አንቺ ይሄ ባልሽ ጭራሽ እንደዚህ መጥቶ ሊሰብከን ማን ብሎ ደወሉላትና ምንድን ነው ያልካቸው? ቤተሰቦች ይችላላቸው። አይ ምንም አላልኩም እኮ ምንም አልኩም። እድሜያችሁን ገፍቷል ለምን ሳትገቡም እንደዚህ ያልኩት ድንገት ያወራሁት እንደማንኛውም ሰው ልጃቸው አግብታለች፣ አንድ ለእናቷ ነበረች፣ ከዲጋ ተጋብታለች። የው ላይፍ እየኖረን ያለ ነው እና ለምን አትቆርቡም? መቁረብ እኮ ጥሩ ነው ብዬ የመከርኳቸው ብሎ አላት። አይ ጨሌ ጣሉ ምናምን ብላቸዋል። ታዲያ ምን ችግር አለው? ጨሌ መኖሩን በምን አወቃለችው? እና አይ አንቺ የማታውቂውን ነገር አላወራሁም፣ የምታውቂውን ነገር ነው። እና በዘዴ በጨዋታ በጨዋታ አንዳንድ ነገሮች ስናወራ እንዳለ ቤታቸው ሰማሁኝ። እሱ ግን እዛ እናቷ ቤት ሄዶ የቤት ሰራተኛዋን ጓደኛው አድርጎ ጨሌ ያለው ይባታ ቡካ ምንታል ብሎ ብር እየላከላት እየሰጠ ነው ያወቀው። በዘዴ በሲ እሱ ደግሞ ሌላ ስራ ሰርቷል። እኔ እኔም እያገዘኝ ነው ማለት ነው። እና አወቀ። በዚህ የተነሳ ነው እንጂ እሷ ቤተሰቦቿ እንዳልነገሩት ያውቃል። እሷም ደግሞ ይሄን ነገር በፍፁም ቤተሰቦቿን እንደማይናገሩ ታውቃለች። ግን እንዴት ሊያቅሻለ ብላ ግራ ገብቷታል። ግን ዞሮ ዞሮ ቀስ እያለ ቀስ እያለ ወደ ራሱ እያመጣት እየተስተካከለች አብረው እሱ ሲሰግድ ስታየው ከመቼ ወደ ነው ቄስ ቄስ ጨዋታ የምትጫወተው ምንድነው ይሄ? ስግደ ጾም ጸሎት ምትሉ ምን አለበት? ተጋብተናል፣ ልጅም ወልደናል። ይህን ያክል እንደዚህ ማካበድ የለብን በቃ። እንዲያውም ናቸ መቆረን ቁርባን አበደች። ለምን እዛ ጋር ሌላ አላት። እንዲያውም እዛኛው ቤት ያለው ልንገር ሰራተኛ ተማሪ ያለችበት ቤት ያለው እንደ ሚስት ነው ወይም ደግሞ እንደ ጮኛ ነው ሚነግራት። ለወደፊቱ አገባት አለው ምናም እያለ ሚነግራት እንደ ሰራተኛዋ። ግን ሲያወሩ ደግሞ ትሰማቸዋለች። ለምን ስልክ ሪከርድ አጋር ነው። እዛ ሪከርድ አጋ ትገባለች። ወደ ውስጥ ኪች ነው ሰራተኛ። ያንንም ለምድሮ ትዳር ለማዳን ነው እንጂ የሁሉንም ሰው ቤት እንደዚህ አታረግም። ግን ትዳር ለማዳን ነው ያደረገችው። እና ፍቺውና ባልሽን እኔ ጋር ተጠቃላይ ነው ሚለት ይሻላል አይ እዚ እናንተ በስልቆ ሽሻረናል እንደዚሁ፣ እየሰረቀን እየሰረቁ የሚያደርጉት ይጣፍጣል እየተባባሉ ኃጢአቱን ማለት ነው። እና እንዲህ አይነት ነገር ነው የሰማችው። ለእኔ ስትነግረኝ፣ ግዴለሽ የምችልጅ መፍታት ያልፈለገችው ውስጡ አንድ የወጥሩ ነገር አለ። ይሄኛውን ሰውዬ ማግባት አልፈለገችም። ለምን ቀጭቃዣ ነው ማለት ነው። ሰው ጊዜ አለ። ድምፁ ላይ ምን አላለችን? አይ በዚህ ሁኔታ ከአንተ ጋር አሁን መጋባ አይመስለኝም። አንተ እኮ አርፋ ትቀመጥም። ባለፈው ከእንትና ጋር ይቻላል ብላ ነካ አድርገዋለች ወጋ አድርገዋለች። እና ስርቆሽ ይሻለናል። ስለወደድኩ ነው እንጂ ወይም ከባል ያጣሁትን ነገር አንተ ጋር ስላገኘ ነው እንጂ አንተ ጋር መኖር የምችል ሰው አይደለሁም። ወይም ደግሞ አንተ ከዚህ ጋር የምትኖር ሰው አይደለም ብላ አውቃ፣ በጨዋታ መልክ እያርገች እየሳጠች ነው የምታወረው። ስለዚህ አትፈልግም፣ ትዳሯን መፍታት የጎደለባትን ነገር ባሏ ጋር ማግኘት አለባት የምትለው ሰራተኛው። ከዛ ደግሞ የዋህናት ምንም አታውቅም፣ ጅል ናት። ዝም ብላ ነው የምትነደው። አንዳንዴም ባሏ ያበሳጫታል፣ ገንዘብ አይሰጣትም። እንደገናም ደግሞ ያናድጃታል መሰለኝ እሱን ነገር እንዲያቋም ንገረው ብላኝ ነገር ነው አስተካክሏል። እንዲያውም አካውንት ውስጥ ያለውን ገንዘብ በሙሉ ወደ አካውንቱ አዙሮላት፣ እስቲ እስቲ ሊያት የገንዘብ ጥማቷል ሊዮ ብሎ አዙሮላት። በቃ እኔ ገንዘብ አጥፊ ስለሆንኩኝ በአንቺ ስም ይሁን፣ በቃ ችግር የለውም እያለ ሁሉ በጣም የዋህ ሆነ። ብታይ በጣም ቅን ይሆናል እንዲያውም ትዳሩን ለማዳን እዚህ ርቀት ብቻ ነው፣ የቤቱን ካርታ የመኪናውን ሊብሬ ስም ራሱ ጭምር በሚስቱ ውስጥ ከማዘዝ ድረስ የደረሰው ለምን እንድትወደው እና እንድታምነው ያ እዛ ጋር ጎድሏል የተባለው ነገር እንዲሟላ። ግን ተሳካላት። ሰራተኛ ልጅቷ እዛ ቤት መቅረት አቆመች፣ ማን መምጣት አቆመች፣ እቤቷ መሆን ከባሏ ጋር ስትሰግድ ስትጸልይ አድሮ ተረክሮ ተነሳ፣ ማን እህት ሲባል መስተፋቅር ነው ቪዲዮ ቀርጾ ላከልኝ ለኔ። እኔ ደግሞ ይሄን ቪዲዮ ደግሞ ወደ ማን ልኩኝ ሰራተኛ ወደ አለችበት ቤት ወደ ሰውዬው። ሰላም ነው? እግዚአብሔር ይመስገን። ታቀኛለህ ስለ ጊዜ አረና አላቀሰ ሚዲያ አልከታተልም ስላለኝ፣ ታታሪ ሰራተኛ ነህ እንግዲህ። እንደዚህ ነው የምታቀርበው ሰው እና ገባሁኝ። ምን ልታዘዛለኝ? አንድ ቪዲዮ አብረን ያልኩት እኮ መጀመሪያ ለምን ሊመጣ እኮ ለምን እንደመጣሁ ቪዲዮ ነው ያልኩት። የቤተክርስቲያን መምህር ነኝ፣ መምህር ተስፋ ይባላልው ዩቲዩብ ላይ እንደዚህ እንደዚህ የማገለግለውና እስቲ ነው ያልኩት። ገባ ልክ ከፍተን እያየሁ ያቃታ ልጅ ሷል አለ። እንደዚህ ሰብሰብ ብሎ ተቀመጠ፣ ተከፈተ ቪዲዮ ትጮሃለች። ማን የላካ ሲባል ገሌ ገሌ። ከዛ እንደዚህ ያለው የዋህ ነው በሚያሳዝ ማለት ኃይለኛ አልሆነብኝም። ጠብደል ያለ ሰው እና ከአሁን ከአሁን ተነስቶ ተከመረብኝ እያልኩ ነበር። ውጣ ከዚህ ቤቴ ምናምን ይለኛል አለ የገመትኩት። ከዛ ወፍራም ሰው እንትን ሲል ታውቃለህ፣ ይሄ በቃ ዝፍ ዝፍ ሲል በቃ በጣም አሳዘነኝ፣ ተሸማቀቀ። አይዞህ አልኩት። መስተፋቅ አገባታ ሰው ጊዜ አዎ፣ ለምን ወድጃት እሷን ባለ ትዳር ከሆነች ምን ችግር አለው? በጎን ብንጫወት ማን ዘመዴ ነው ደብተርና ሆን ያደረገለት ዘመዱ ነው። ደብተራ ነው መርጌታ ነው። አሁን ይህን ስም በመጥቀስ የብዙ ሰው የቤተክርስቲያን አካላቶች ሊቀየሙ ይችላሉ። ሊቀየሙ ምንናግት መርጌታ ነው ብሎኛል ራሱ ዘመዱ መርጌታ ያደርገልኛል። ስለዚህ ይሄ መርጌታ ቤተክርስቲያን ይቀድሳል፣ በአንድ በኩል ደግሞ መስተፋቅር ያደርገው አንዲት ሴት ባለትዳር ሴት ወደ ሆነ ቤት መታ ውሽማ እንድትሆኑ ማለት። ከዛ እሱን አስተካክዬ ጸበል ገብቶ ተጠምቆ ንስሐ እንዲገባ አድርጌ ደግሞ ፎቶ ላኩላት ደግሞ ምን እንደ ጮህች አታውቅም። በዚህ ወይ ጮህሽ አላላት እንጂ ምን ለፈለፍ ኩራ ስትሉ ጊዜ ዝም ብሎ ነው ባክሽ። የቤተሰብ ኮተት ነው ጨሌ አቴቴ ነኝ ይላል ምናምን ያላት ለምን ደንግጣ እንዳጠፋ ከዛ በኋላ መጨረሻ ላይ የቆረበበትን ነጭ ልብስ የለበሰበትን ፎቶ ስልክላት መምህር፣ ይሄ ሰው ታውቀዋለህ እንዳለችኝ፣ አዎ። ለምን ላክልኝ አለችኝ። ለምን የላኩት ይመስልሻል? እንዴት ነው ነገሩ አለችኝ። ግራ ገባት። ከዛኛው ባሏ ደግሞ በመጠ የቀጠቀጠ ያናዘዘ ቪዲዮ ሲለቅላት፣ ያዛት ብዬዋለሁ። አጠገብህ ሆና ነው ቪዲዮ የምለቅላት ብዬዋለሁ። ተነስታ ትሮጣለች። በጣም ስታፈር ከሰው አይነት ነው የምትሮጠው። ባህሪዋን ያውቀዋልና ያዛት ብዬዋለሁ። ከዛ ተከፈተ ቪዲዮ። አበደች አበደች። ባል ይቅርታ፣ ግን ሁሉ ዋጋ የምትከፍለው ሁሉ በስሜ የምታረገው ሁሉ ገንዘብ የምትልከው የነበረው እንደዚህ የምትሰጠኝ የነበረው ትዳርን ለማዳን ነበር? አዎ። እንዴት ቆይ አወቅ ስትል ጊዜ እዛ ቤት ያለችው ሰራተኛ ነች ነፍሴን ያተረፈችው። ትዳርሽ ምሻለን ነፍሽን የኔንም ነፍስ የሰውየውንም ነፍስ ያተረፈቸው ሰራተኛ ነች። ምን እናርግላት አለ እስቲ ምን እናርግላት፣ ለእጅታ መስከ 2018 ላይ ጥያቄ ነው። እስቲ ለሰራተኛ ምን ይደረግላት? ምን እንሸልማት? በጣም የሚገርም ከባድ ጥያቄ ነው። ምን እናርግላት እያለ ሁሉም። ስለዚህ በኮሜንት ይጻፉልን። በቃ እና በአጭሩ ነው ግን ያቀረቡት እዛ ጋ የቤት ሰራተኛዋ ራሷ ታሪኳ የሚገርም ነው እንደገና ደግሞ ሰውየው እራሱ የሚገርም ታሪክ ነው ያለው። ለጊዜው አልተፈቀደልኝ ላቅርብ አላቅርብ ይለው ላይ እንትና ግን ለቅዱስ ቁርባን ስላበቃች ምን ላድርጋት የሚለው በዚህ አጋጣሚ አግባት፣ ራስ ትዳራ ላይ ያለው በቃ አግባት እንጂ ካልናቃት አግባት። እቺ ላይ መሰለሽ መንፈሳዊ ሴት የትም አያገኝም ያስባል። በጣም ጥሩ ስለዚህ አግባት። ምን ሊሸልማት ካለ ከልቡ እንደዚህ ወደ ሕይወት እንድትመለስ እንዲመለስ ያደረገችው ነፍሱን ያዳን ግን በእኛ ሀሳብ እንዳትገደቡ ሌላ አማራጭ ማቅረቢ ይቻላል ይሄ የእኔ ሀሳብ የሰሌ ሀሳብ ነው እናንተ ግን ሌላ ነገር ብትሉ ትችላላችሁ እርግጠኛ ነኝ ካላችሁት ሶስቱ ያከናውነዋል ብዬ አስባለሁ